ንሴ የሆነ እየቆየ ነው አንዳንዴ መሰለኝ ኔትወርኬን አስተካክያለሁ ይሰማል ትሰማለህ ትሰማለህ በደንብ እሺ ምን መሰለህ አሁን ለምሳሌ ክርስቲያኖች ብዙን ጊዜ የሚምታታባቸው ነገሮች አሉ ያው እኛም ብዙ ብለናል ኢየሱስ ክርስቶስን መውደድ እና ኢየሱስ ክርስቶስን ማምለክ በጣም የተለያየ ነገር ነው እና ይምታታባቸዋል ኢየሱስ ክርስቶስን መውደድ ኢየሱስ ክርስቶስን ማምለክ ይመስላቸዋል እና እስ ስለዚህ ነገር አንተ ምን ኢየሱስ ክርስቶስ መውደድና ማምለክ ትንሽ ስለሚቀላዋለክ እስ የምትለን ነገር ካለ ቀጥል እና እስ ሁላችንም የእያርሳችን ሀሳብ እናስቀምጥበት፣ ያለ ይሻል። እንግዲህ ኢየሱስ ክርስቶስን መውደድና ማምለክ የሚለው ላይ አሁን በክርስትና ላይ እግዚአብሔር ፍቅር ነው የሚል መጽሐፍ ቅዱስ ክፍል አለና ብዙ ጊዜ ሰዎች ሁሉም ክርስቲያኖች በሚለው ሁሉም እግዚአብሔር ፍቅር ነው የሚለውን የሚረዱት ፍቅሩን የገለጸበትን መንገድ እንግዲህ ኢየሱስን ልኮ ራሱን አዋርዶ መከራ ደርሶበት ሞቶ እና ተነስቶ ያው ታሪ እንትኑን ዝርዝሩን መናገሩ ብዙም እንትን አይደለም። ዋናው ኮንሴፕቱን ለመናገር ያህል ነው። ከዛ አንፃር እግዚአብሔር ፍቅሩን የገለጸበት መንገድ ተብሎ ሁሉም ክርስቲያን እግዚአብሔር ፍቅር ነው ሲል ኢየሱስ የከፈለውን መከራና ችግር እያሰበ ነው። በእስልምናው ደግሞ አላህ ፍቅር ነው ወይ የሚል ጥያቄ እኔም በፊት እጠይቅ ነበረ። ክርስቲያኖችም ይጠይቃሉ አሁንም ድረስ አለ የአይነት ጥያቄ አንድን አንድ አካል ፍቅሩን የሚገልጸልህ ግዴታ እራሱን በማዋረድ አይደለም እዚህ ጋር ነው ችግሩ ያለው ፈጣሪ ራሱን ስላዋረደ ለአንተ ብሎ እራሱን ማዋረዶ አይደለም ይሄ ፍቅር መገለጫ መንገድ አይደለም ፍቅር በብዙ አይነት መንገድ በእርግጥ ይገለጣል ፍቅር በራሱ በባህሪው በብዙ አይነት መንገድ ይገለጣል ፈጣሪ ፍጥረታቶችን ሁሉ የፈጠረው አፍቅሮ ወዶ ነው በመጀመሪያ ሁሉንም ፍጥረታት ፈጥሯል። ሁሉንም ፍጥረታት ሲፈጥር አፍቅሮና ወዶን የፈጠረው የማይወደውና የማያፈቅረው ቢሆን ኖሮ ፍጥረታቶችን አይፈጥርም ነበር። አላህ ፍጥረታቶችን ሁሉ ፈጥሯል። የፈጠራቸው ፍጥረታቶች ሁሉ እሱን እንዲያመልኩትና እሱን እንዲገዙት አድርጎ ፈጥሯቸዋል። ስለዚህ ይወዳቸዋል። ፍጥረታቶቹ ደግሞ እንደዚሁ እሱን ብቻ ሲያመልኩና እሱን ብቻ ሲገዙ አምላካቸውን ይወዱታል። ፍቅር ማለት ይሄ ነው። ፍቅር ማለት መታዘዝም ነው መገዛትም ነው መታመንም ነው የግዴታ ራስን ጥለ ማዋረድ። እንደዚህ አይነት ፍቅር ሲጀመር የወንጌል ፍቅር ከዚህ በፊትም ያው ጃ ተናገር ያለው እኛ ጋ ያለው አመለካከት እኛ ጋ ያለው ወንጌል የተሰበከበት ወደ ዓለም የተሰበከበት መንገድ መጽሐፍ ቅዱስ ላይ እየተገለጸበት መንገድ የአምላክን ክብር የሚያዋርድ እና ዝቅ የሚያደርግ ምን እንግዲህ አምላክ መከራ ደርሶበት ከተወለደ ጀምሮ እስከ ስቅለቱና ሞቱ ትንሣኤ ድረስ፣ መጀመሪያ ሲወለድ ትስቃለ። አምላክ ለእኔ ብሎ ተወለደልኝ ብለ ትስቃለ። ከዛ በኋላ በኋላ ይከሱታል ታዝናለ። ከዛ ወስደው ይሰቅሉታል ታለቅሳለ። ከዛ ትንሣኤ ተነሳ ይባላል ትስቃለ። እንዲህ አይነት እንደ እንዲህ አይነት ፍቅር እንዲህ አይነት ፍቅር ይሄ ፍቅር አይደለም። ፍቅር አይደለም። ፍቅር ማለት አምላክህን አምላክህ ስለሚወድህ እርሱ መገዛት ነው። ለምሳሌ ምን ይላል ጌታ? ምንድን ነው? ኦሪዘጻት አምስት ስድስት መሰለኝ። የእስራኤላውያኖች የጸሎት መነሻ ምንድን ነው? እስራኤሎች ስማ ጌታ አምላክን በፍጹም ልብ በፍጹም ነፍስ፣ በፍጹም ልብ በፍጹም ሐሳብህ በፍጹም ነፍስ ውደድ፣ እርሱን ብቻ አምልክ ነው። ይሄ ነው ትልቁ ፍቅር። ትልቁ ፍቅር አምላክን መታዘዝና አምላክን ብቻ ማፍቀር ነው፣ ለአምላክ ብቻ መገዛት ነው። ከዚህ የበለጠ ፍቅር የለም። ስትበድለው ፈጣሪ ሲፈጥር በደለኛ እንደምትበድል ያውቃል፣ እንደምታጠፋ ያውቃል። ሰውነ እድልሃል ከሴጣንና ከኢብሊስ ወይም ሰይጣን ከሴጣንና ከሰው ልጅ ሁለቱን የሚለየው ምንድን ነው? የሰው ልጅ ይቅርታ የማለት እድል ተሰጥቶታል። ሴጣን ግን ይቅርታ የማለት እድል አልተሰጠውም። ይሄ ራሱ ፍቅር ነው። ፈጣሪ ለሰው ልጅ ይቅርታ የማድረግ ይቅርታ ሲያደርግልን እንደሚያፈቅረን እየገለጸልን ነው። ምሕረት ሲያደርግልን ይቅርታ ሲያደርግልን፣ ይህ ፍቅር ነው ፍቅር ነው። ለሰው ልጆች በሙሉ ለበደሉት በደል ምህረትን ፈጣሪን እንዲለምኑት ፈጣሪ እድል ሰጥቶታል። እድል ሰጥቷል። ለሰዎች ሁሉ ለሰዎች ሁሉ እድል ሰጥቷል። ፈጣሪ ሁሉንም ይቅር ለማለት የተዘጋጀ ነው። ማህሪና ይቅር ባይ አዛኝ ስለሆነ ይመራል፣ ይቅር ይላል። እና ይሄ ነው ፍቅር ማለት። ፈጣሪ ፍቅር ባህሪው ነው። ለፈጣሪ የሆነ ጊዜ የሚጨመርለት የሆነ ጊዜ የሚቀነስለት አይደለም። በአዲስ ኪዳን አፍቃሪ፣ በብሉይ ኪዳን ኃይለኛ ቁጦኛ በጣም አደገኛ። ልክ አዲስ ኪዳን ሲመጣ ደግሞ አፍቃሪ መጦ መከራ የሚደርስበት የሚንከራተት ምን ሚል እግዚአብሔር ፍቅር ነው ከተባለ ዘላለማዊ ፍቅር ከሆነ ከዘፍጥረት ጀምሮ እስከ መጨረሻው ድረስ። አፍቃሪ ነው ማለት ነው። አፍቃሪ ከሆነ ደግሞ ምን ማለት ነው? ፍጥረታቶቹን የሚያፈቅረው በምንድን ነው? በምን መመዘኛ ነው? አንደኛ ስለፈጠራቸው፣ ሁለተኛ እንዲታዘዙለት እና እንዲገዙለት። መላእክቶችን የፈጠረው እንዲያመልኩት እንዲገዙለት፣ የሰው ልጆችን የፈጠረው እንዲያመልኩት እንዲገዙለት። በዚህ ፈጣሪ ይወደናል፣ ያፈቅረናል። ይሄ ነው ፍቅር ማለት እና ኢየሱስን ሙስሊሞች ትጠሉት አላችሁ እንዴ? እስቲ ጻፉልኝ። እስቲ ሙስሊሞች ትጠሉታላችሁ እንዴ ኢየሱስን? እኔ ወይ እኔ እስልምናን የተቀበልኩትኝ ኢየሱስን ጣልቸው ነው እንዴ? አልወደውም ብዬ ነው እንዴ? እስቲ ጻፉልኝ። ኢየሱስን ትጠሉታላችሁ? ኢየሱስን ትወዱታላችሁ? እንወደዋለን ነው የሚሉት። ሁሉም ሙስሊም ኢየሱስን ይወደዋል። ኢየሱስን ከውርደት ከውርደት ከመናቅ ከጥላቻ እንደተጠላ እንደተዋረደ እንደተናቀ ሳይቆጥሩ ሙስሊሞች ኢየሱስን ያፈቅሩታል ይወዱታል። ስለዚህ እኔም ኢየሱስን ወዷለሁ። ኢየሱስን እኔ አልካድኩትም። ኢየሱስን እኔ አልካድኩም። ኢየሱስን ትክክለኛ ቦታውን ነው ቦታውን ያገኘው ስለመናሬ ነው በስነ በነቢይነት ክብሩ በመልእክተኝነቱ ክብር ወንጌልን ምድር ላይ መጦ ሊያገለግል ሊያገለግል ምድር ላይ መጦ ወንጌልን አስተምሮ ወደ ሰማይ አድርጎ ሄዷል ብለው ሙስሊሞች ያስተምራሉ ያምናሉ፣ አይመልኩትም። አምላክ ሰው ሆነ ካልክ በቃ ፌል አረግ ፌል አረግ። ይህ ፍቅር አይደለም። አምላክ የግዴታ መጦ ለአንተ ሞተልህ። መለኮት ይሞታል አይሞትም አምላክ ሞቶልኛል ስትሄድበት ራሱ ዲቴይል ስትሄድበት ራሱ አይገባህም እኮ መቆሚያም የለውም፣ የሆነ ቦታም አትቆምም። ክርስትና ላይ ነገረ ድህነቱ እያንዳንዱ እንደው በሳይ እንደው ሳይንቲፊክ ነው እንዳትለው፣ ፍልስፍናም ነው እንዳትለው እንደው ምን እንደሆነ ራሱ አይገባህም፣ አያልቅም። የሆነ የሆነ አካላቶች ብቻ የሚረዱት እነሱ መልስ ሲሰጡ የምትጠብቅበት እና፣ ወንድም እህቶች አምላክ ፍቅር ነው ወይ? አዎ፣ አምላክ ፍቅር ነው። ፍቅር ነው፣ አጥፊዎችን አይወድም።